ከአክቲቭ ወደ ፓሲቭ መቀየር ምን ማለት ነው? ብዙዎች ከአክቲቭ ቮይስ ወደ ፓሲቭ ቮይስ መቀየር ድርጊቱ የተፈጸመበትን ጊዜ ወይም ደግሞ ቴንስ መቀየር መስሎ ይታያቸዋል። እውነታው ግን አክቲቭ ቮይስ የምንለው ስለ ድርጊት ፈጻሚው አጉልቶ ለማውራት የምንጠቀመው ሲሆን ፓሲቭ ቮይስ የምንለው ደግሞ ድርጊቱ ስለተፈጸመበት አካል በዋነኛነት አትኩሮ የሚያወራ ነው። ለምሳሌ አክቲቭ ቮይስ ላይ ዊ ላቭ አይስክሪም የሚል አረፍተ ነገር አለ። እዚህ ጋር ዊ የድርጊት ፈጻሚው ነው። ስለ እሱም ነው አጉልቶ አረፍተ ነገሩ ማሳየት የፈለገው ለዛ ነውም አክቲቭ ቮይስ ላይ ያለ አረፍተ ነገር ነው የተባለው ማለት ነው። ፓሲቭ ምሳሌ ስንሰጥ ይህንን ራሱን ወደ ፓሲቭ ስንቀይረው አይስክሬም ኢዝ ላቭድ ባይ አስ። እዚህ ጋር ደግሞ አይስክሬም የድርጊቱ የተፈጸመበት ነው። ስለ እሱም ነው አጉልቶ አረፍተ ነገሩ ማሳየት የፈለገው ለዛ ነው ይህ አረፍተ ነገር ፓሲቭ ቮይስ ላይ ያለ አረፍተ ነገር የተባለው ማለት ነው። ስለዚህ ከአክቲቭ ወደ ፓሲቭ በምትቀይሩ ጊዜ የምትጠቀሙት ቨርብቱቢ ከአንዱ ቴንስ ወደ ቴንስ የተለያየ ነው። ቢሆንም ግን በቀላሉ ወደ ፓሲቭ ለመቀየር እናንተ መመልከት የሚኖርባችሁ እና እነዛን ስትመለከቱ ምን አይነት ቨርብቱቢ እንደምትጠቀሙ በቀጣይ የማወራናል ማለት ነው። ከአክቲቭ ወደ ፓሲቭ ቮይስ በምትቀይሩ ጊዜ ምን አይነት ቨርብቱቢ ነው የምትጠቀሙት የሚለውን እናወራለን ማለት ነው በዚህ ኦዲዮ ሜሴጅ ኦኬ ስለዚህ በአረፍተ ነገራችሁ ውስጥ ቨርብ ዋን ካለ የምትጠቀሙት ቨርብ ቱቢ ቨርብ ቱቢያችሁ ወይ ኢዝ ወይ አም ወይ አር ነው የምትጠቀሙት ማለት ነው። ለምሳሌ ሂ ፕሌይስ ፉትቦል የሚለው አክቲቭ አረፍተ ነገር ቢኖር፣ ይህንን አረፍተ ነገር ወደ ፓሲቭ ለመቀየር ምንድነው የምታደርጉት? ፉትቦል የሚለውን ወደ አረፍተ ነገሩ መጀመሪያ ታመጡት አላችሁ። ከዛ ሂ ፕሌይስ አልነበር አረፍተ ነገራችሁ እዚህ ጋር ከፉትቦል ቀጥሎ የምትጠቀሙት ኢዝ ነው፣ ምክንያቱም ፉትቦል ሲንጉላር ነው። ፉትቦል ሲንጉላር ነው፣ ለዛ ነው ኢዝ የምትጠቀሙት። ያብቻ የለም። ኢዝ የተጠቀማችሁበት ሌላኛው ምክንያት ፕሌይስ ቨርቧን ስለነበረ ነው። ቨርቧን ቨርቧን ነበረ ማለት ምን ማለት ነው? አረፍተ ነገሩ ፕሬዘንት ሲምፕል ቴንስ ነው ማለት ነው። ስለዚህ ፕሬዘንት ሲምፕል ቴንስ ስለሆነ ነው ይህን አረፍተ ነገር ወደ ፓሲቭ ስንቀይር ምን የሆነበት ምክንያት ኢዝ የተጠቀምንበት ምክንያት ማለት ነው። ኦኬ ሌላኛው ደግሞ ወደ ፓሲቭ ስትቀይሩ ማስተዋል ያለባችሁ ነገር ሁልጊዜም ፓሲቭ ባረፍተ ነገር ላይ ምን ይኖራል? ቨርብ ስሪ ይኖራል። ስለዚህ ቨርብ ስሪ መጠቀማችሁ ማይቀር ነገር ነው ማለት ነው። ኦኬ ሌላኛው፣ በአረፍተ ነገራችሁ ውስጥ ቨርብ ቱ ካለ የምትጠቀሙት ቨርብ ቱቢ ምንድን ነው? የምትጠቀሙት ቨርብ ቱቢ እዚህ ጋር ወይ ወዝ ወይም ደግሞ ዌር ነው። ስለዚህ ምሳሌ፣ እኔ ስተዲድ ቨሪ ሃርድ ፎር ኤግዛም የሚል አረፍተ ነገር ቢኖር ይህን አረፍተ ነገር ወደ ፓሲቭ ለመቀየር የምናደርገው ነገር ምንድን ነው? ኤግዛም የሚለው መጨረሻ ላይ አረፍተ ነገሩ መጨረሻ ላይ የነበረውን ኦብጀክት ወደ አረፍተነገሩ መጀመሪያ እናመጣለን። ከዛ በኋላ ወዝ እንጠቅማል። ወዝ እንጠቀምንበት ምክንያት ስተዲድ ምንን ስለሚያሳየን ነው ቨርብ ቱ ማለትም ሲምፕል ፓስቲንግስ እንደነበረ ነው አረፍተ ነገሩ። ለዛ ነው ወዝ የምንጠቀምበት አንደኛው ምክንያት። ሌላኛው ምክንያት ደግሞ ኤግዛም ሲንጉላር ስለሆነ ነው። ኤግዛምስ ቢሆን ኖሮ ምን ይሆን ነበረ? ዌሪ ይሆን ነበረ ማለት ነው። ዌሪ ይሆን ነበረ፣ ምክንያቱ ደግሞ ፕሉራል ስለሚሆን፣ እዚህ ጋ የመጣ ነው ኦብጀክት። ኦኬ፣ ቀጥሎ ወዝ ስተዲድ ስተዲድ ቨርብቱም ቨርብ ስሪም አንድ አይነት ነው። ለዛ ነው እዚጋር ስተዲድ ሆነው። ብዙ ጊዜ በነገራችን ላይ በኢዲ ቨርብቷቸው የሚያልቁ ቨርቦች ምንድን ነው ቨርብ ስሪያቸውን በኢዲ ነው የሚያልቀው። ኦኬ ስለዚህ ወስተዲድ ሃርድ ፎር ባይ ዘም ሆነ ማለት ነው። ስለዚህ ቴክዳም ወስተዲድ ሃርድ ፎር ባይ ዘም። ሌላኛው ወደ ፓሲቭ ስትቀይሩ ማስተዋል ያለባችሁ ነገር ምንድን ነው ከባይ ብሎ ባይ ዘ ሰብጀክት አይደለም፣ መጨረሻ ላይ ባይ ዘ ሰብጀክት ነው የምታደረጉት። ስለዚህ ጀነራል ቀመራችን ካስታወሳችሁ ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ከነበረ አክቲቭ አረፍተ ነገር ወደ ፓሲቭ ሲቀየር ከኦብጀክቱ እንጀምር እና ከዛ ቨርብ ቱቢ እናስገባለን። ቨርብ ቱቢ ካስገባም በኋላ እንደ ቴንሱ ከዛ ቨርብ ስሪ እንጠቀማለን። ቨርብ ስሪ ከተጠቀምም በኋላ ተጨማሪ ዲቴይል ካስገባም በኋላ ተጨማሪ ዲቴል ያ ማለት ጊዜ ሊገልጽ ይችላል፣ ባለቤትነት ሊገልጽ ይችላል። ብቻ ያናረግ ካስገባም በኋላ በስተ መጨረሻ በአይ ብሎ ሰብጀክት ይሆናል፣ ወደ ፓሲቭ ስንቀይር ማለት ነው። ስለዚህ እዚህ ጋር ምንድነው ላወራችሁ የነበረው ሃርድ ፎር፣ ሃርድ ፎር የሚለውን ተጨማሪ ዲቴል የቱ ጋር አስገባ ነው፣ ከባይተም በፊት አስገባ ነው። ሌላኛው ነገር ደግሞ ሰብጀክታችሁ የነበረው አክቲቭ አረፍተ ነገር ላይ ለምሳሌ ሂ፣ ሺ፣ ኢት፣ ዩ፣ ዊ፣ ዘይ እነዚህ እንዳለ ምን አላቸው? ኦብጀክት ኦብጀክት ፕሮናውን ፎርም አላቸው። ስለዚህ ኦብጀክት ፕሮናውኖች። እዚህ ጋር መጨረሻ ላይ የምታስገቡት ወደ ፓሲቭ ስትቀይሩ ሁልጊዜም ኦብጀክት ፕሮናውኖችን የምትጠቀሙት። ስለዚህ ኦብጀክት ፕሮናውኖች አሁን ለምሳሌ የዛይ ዘም ነው ማለት ነው። ለዛ ነው ባይ ዘም ብለን ወደ ፓሲቭ ስንቀይር ያስገባ ነው ማለት ነው። ኦኬ፣ በአረፍተ ነገራችሁ ውስጥ ደግሞ ሞዳል ቨርብ ወይም ደግሞ ዊል፣ ውድ፣ ሜይ፣ ማይት፣ ካን፣ ኩድ፣ ኦውቱ፣ ሀፍቱ፣ ኒድቱ፣ ሻል ንድ ሹድ ካለ ምን ልትጠቀሙ ትችላላቸው? የምጠቀሙ ቨርብ በዚህ ጊዜ ቢ ነው።

የሚለው አረፍተ ነገር ወደ ፓሲቭ ሲቀየር ምንድነው ከምንድን የጀመርነው ከፉትቦል ነው የጀመረው በነገራችን ላይ ኦብጀክታችሁን ለመለየት ስትፈልጉ አክቲቭ አረፍተ ነገር ላይ ከቨርቡ ቀጥሎ ያለውን ነው ማየት የሚኖርባቸው ስለዚህ ከቨርቡ አጠገብ ከቨርቡ ቀጥሎ የሚኖር ስለዚህ እዚህ ጋር ከፕሌይ ቀጥሎ ምን አለ ፉትቦል አለ ፉትቦል አለ ለዛ ነው እዚህ ጋር ፉትቦል ወደ አረፍተ ነገሩ መጀመሪያ ይመጣና ከዛ በኋላ ዊልን ሞዳል ቨርቡን እንጠቅማለን። ሞዳል ቨርቡ እናስገባለን። ከሞዳል ቨርቡ ቀጥሎ ግን ምን እናስገባለን? ቨርቡ ቱቢ እንጠቅማለን። ከነዚህ ከሞዳል ቨርቦች ደግሞ ቀጥሎ የምትጠቀሙ ቨርቡ ቱቢ አንድ ቨርቡ ቱቢ ነው። ምንድነው እሱ? ቢ ነው ማለት ነው። ስለዚህ ዊል ቢ፣ ከዛ ፕሌይ ወደ ቨርብ ስሪ ይቀየራል። ስለዚህ ሁል ጊዜም ቨርብ ስሪ ይኖራል ብያቸዋል። ስለዚህ ዋና ገሱ ወይም ሜን ቨርቡ ወደ ቨርብ ስሪ ይቀየራል። ከዛ ፕሌይድ ኤቭሪ ሰንደይ ባይሄም ይሆናል ማለት ነው። ኦኬ በቀጣይ ስለ ቨርቧን ፕላስ አይንጂ በሚኖር ጊዜ በአረፍተ ነገራችሁ ውስጥ እንደገና ሀዝ፣ ሀድ ወይም ሀፍ ሲኖር እንዲሁም ደግሞ የተለያዩ የአረፍተ ነገር አክቲቭ አረፍተ ነገር አይነቶችን ወደ ፓሲቭ የምንቀይር ይሆናል። ስቴይ ቱንድ።